አራቱ ወንጌሎች በኢየሱስ ዘመን አልተጻፉም ብዬ ስላት ገርሟት ነበርና ትንሽ ነገር በላት፣ እሱ ላይ አዎ፣ ታውቃለች እኮ ኢየሱስ ካረገ በኋላ ነው የተጻፉት። ደብዳቤ ነው፣ ኢየሱስ ካረገ በኋላ ነው። ኢየሱስ ያስተላለፈው ለሐዋርያቱ በወራል ፎርም ነው ያስተላለፈው። ማለትም ወንጌል ብሎ ነው ያስተላለፈው። ሐዋርያቶቹ ደግሞ ለተማሪዎቻቸው በኦራል ፎርም ቢያስተላልፉትም አወላለዱን የሰራቸውን ታምር ያስተማራቸውን ትምህርት ነገሯቸው ሲነግሯቸው ደግሞ እነዚያ የሐዋርያቶቹ ተማሪዎቻቸው ደግሞ ሲጽፉ ኮይኔ ግሪክ በሚባል የጻፉት በግሪክ ነው ኮይኔ በሚባል ኮይኔ ማለት የገበያ ቋንቋ ነው ኮይኔ ማለት ኮመን ማለት ነው የጋራ ማለት ነው እና የገበያ ላይ የሚጠቀሙበት የገበያ ቋንቋ በዛ ቋንቋ ነው ራሱ የጻፉት ማለት ነው ጸሐፊዎቹ ሁለቱ የዳቦ ስም አለው። አንደኛው ደግሞ ሁለቱ ደግሞ ደቀ መዛሙርት አይደሉም። ለምሳሌ ሉቃስን ብትመለከችው የጳውሎስ ተማሪ ነበር። ኢየሱስን አግኝቶት አያቅም። ይህም ጳውሎስም አግኝቶት አያቅም። ስለዚህ የጳውሎስ ተማሪ የነበረው ነው ሉቃስ የጻፈው የሉቃስን ወንጌል የጻፈውም፣ ደግሞ ለአንቺ አይደለም ደብዳቤ አድርጎ የጻፈው ለጓደኛው ነው፣ ቴዎፊሎስ ለሚባል ጓደኛው ነው። የሉቃስ ወንጌል ምዕራፍ አንድ ቁጥር አንድ ላይ ቴዎፊሎስ ለሚባል ጓደኛው ብዙዎች በየተራው ታሪክን ሲያዘጋጁ አይቼ መልካም ሆኖ ስለታየኝ እንዲሁ ደግሞ ላንተ ጻፍኩልህ ብሎ ይለዋል። ማለት መልካም ሆኖ ስለታየው ለጓደኛው ቴዎፍሎስ ለሚባለው የጻፈው ነው። እሱንና የሐዋርያት ስራን የጻፈው ሉቃስ ነው። ለቴዎፍሎስ ለሚባል ጓደኛው የጻፈለት የሐዋርያት ስራ ሐዋርያቶች የሰሩትን ስራ ብሎ ከየት አመጣው ብለን ስንል ሉቃስ ያመጣው ከጳውሎስ ነው። ከጳውሎስ የሰማውን ነገር ነው። የጳውሎስ ተማሪ የነበረ ሰው ነው። ስለዚህ የሉቃስ ወንጌል ጻፈው። ማርቆስ ደግሞ መቲው ደግሞ አንዳንዴ አንዴ አይ ቲንክ የጴጥሮስ ተማሪ ነው ይላሉ ግን ኦፍ ኮርስ ሊሆን ይችላል፣ ራሱ ብያምናለሁ ግን፣ ዘመዱ በርናባስ ነው፣ ያክስት ልጅ ነው። ራሱ በርናባስም ይባላል በርናባስም ይባላል። የእሱ እንትን ነው፣ ከሱ ላይ ያገኘውም የሚል ነገር አለ። ራሱ ማለት ነውና ማርቆስ፣ እሱም ራሱ የኢየሱስ ክርስቶስ ሐዋርያ አይደለም። የኢየሱስ ክርስቶስን አግኝቶ አያውቅም፣ አይተዋወቁም። ከኢየሱስ ክርስቶስ ማለት ነው። ሌላው ያው የማቴዎስ ወንጌል የመጀመሪያ ማቴዎስ የጻፈው በዕብራይስጥ ቋንቋ የጻፈው የነበረ ነው። እሱ ጠፍቷል ተብሎ ከዛይ የማርቆስን ወንጌል ሶርስ አድርጎ የጻፈው ሰውዬ በማቴዎስ ዳቦ ስም ነው፣ ግሪክ ኮይኔ ያዘጋጀው ማለት ነው። የግሪኩ ላይ ያለውን የማቴዎስን ወንጌል የጻፈው አይታወቅም ማን እንደሆነ ራሱ ማለት ነው። የዮሐንስ ወንጌል አጨቃጫቂ ነው ራሱ ማን የጻፈው የሚለው ነገር ለማለት ነው። ሐዋርያው ዮሐንስ ነው ወይስ ፕሪስፔሪያ የሚባል ዮሐንስ ነው የጻፈው በሚለው ላይ ጭቅጭቅ አለው ራሱን የቻለ በታሪክ ውስጥ ማለት ነው እና አጨቃጫቂ ናቸው አራት ወንጌሎች ናቸው። ግን ከአራት ወንጌሎች ብዙ ወንጌሎች ነበሩ የባርናባስ ወንጌል የቶማስ ወንጌል፣ የመቅደላዊት ማርያም ወንጌል፣ የጴጥሮስ ወንጌል የሚባሉ ሉቃስ አንዳንድ ላይ ያለውን ብዙዎች በየተራው ታሪክን ሲያዘጋጁ የሚለውን ኦሪገን ወይም አርጌን ሲጽፍ ምንድን ያለው ኮሜንት ሲያርግ ብዙ ወንጌሎች ነበሩ ብሎ ከዛ ውስጥ ይጠቅሳቸዋል። የማቲያስ ወንጌል የማቴዎስ ሲሆን፣ የማቲያስ ወንጌል፣ የቶማስ ወንጌል፣ የጴጥሮስ የሚባሉ አሉ። ከዚህ ውስጥ ግን የተመረጡት አራት ብቻ ናቸው ይላል። አራቱ የተመረጡበት ምክንያት ደግሞ ለምንድን ነው? ስለ ስቅለት ስለሚያወሩ ነው አራቱ። ሌሎቹ ደግሞ ከዛ ውጭ ያሉት ደግሞ ስለ ስቅለት አያወሩም ማለት ነው። እስቲ ላሰማሽ አንድ እንትን አንድ ላሰማሽ። መምህር ዲያቆን ያረጋል አበጋዝ ስለ ወንጌሎቹ በሚናገርበት ሰዓት ላይ አራት ወንጌሎች የተመረጡበትና ሌሎች ወንጌሎች ያልተመረጡበት ምክንያት የተናገረበትን ላሰማሽና ኢንሻአላህ እንትን እንዳለ ማለት ነው እናጠቃለን ወደ ቀጣይ ጥያቄ ነው ያለ ማለት ነው። ኡስታዝ ኡስታዝ እንደናችሁ

ቅዱሳን መጽሐፍት መጽሐፍ ቅዱስ ብለን የምናምነውን የሰጡ ከሐዋርያት ቀጥሎ የተነሱ የተለያዩ አባቶች በዘመናት ብዙ ወጥተው ወርደው ነው እና በዘመን ሐዋርያት ከዛም ቀጥሎ እስከ ሶስተኛ አራተኛ ቦታ ዓመት ድረስ የሐዋርያትን ስም የያዙ የተለያዩ መጽሐፍ ይሰራቸው ነበር። አሁን እኛ በብዙ ነገር እድለኞች ነን። ለምን ወንጌሉ ራሱ ተለቅቶ አራት ነው። መልእክታቱ ተለይተው ተለክተው ተሰጥተውናል። አሁን የትኛው ነው ወት ወንጌል የትኛው ወንጌል ነው ትክክሉ ብለን አንቸገር። የተሰጠውን መጠቀም አቅቶን ካልሆነ ወደ ሁለተኛው ሶስተኛው ዓመት ዓመት እንመለስና በሐዋርያት ስም ይሰራጩ የነበሩትን ወንጌል የሚል ስም ያላቸው እስኪ በጣም የታወቁትን እና ዋና ዋናዎችን ብቻ ላምጣላችሁ እና ያኔ ብትኖሩ ኖሮ የትኛውን ትመጡ ነበር? እስኪ ለራሳቸው የቤት ስራ ውሰዱ። አንደኛ የቶማስ ወንጌል የሚባል ነበረ። ሁለተኛ የእንድርያስ ወንጌል፣ ሶስተኛ የፊልጶስ ወንጌል፣ አራተኛ የማርቆስ ወንጌል፣ አምስተኛ የማቲያስ ወንጌል፣ ስድስተኛ የበራውያን ወንጌል፣ ሰባተኛ የመርቃያን ወንጌል፣ ስምንተኛ የግብጻውያን ወንጌል፣ ዘጠነኛ የቫሲዲዲስ ወንጌል፣ አስረኛ የእውነት ወንጌል ጎስፔል ኦፍ ትሩዝ የሚሉት፣ አስራ አንደኛ የማርያም ወንጌል፣ አስራ ሁለተኛ የአራቱ ሰማያውያን ሀይላት ወንጌል፣ አስራ ሶስተኛ የይሁዳ ወንጌል፣ አስራ ሁለተኛ የሉቃስ ወንጌል፣ አስራ አምስተኛ የናዝራውያን ወንጌል ታከታችሁ አይደለ? አስራ ስድስተኛ የኢየራያን ወንጌል የ17ኛ የ12ቱ ወንጌል ያ ይቆ ወንጌል ወደ 25 ቢያንስ ዋና ዋና ይሰራጩ ነበር። ከነዚህ መካከል እነዚህ ሁሉ ውድቅ ሆነው ለምን አራቱ ብቻ ተመረጡ? ሰማሽ። ከእነዚህ ሁሉ ውድቅ ሆነው አራቱ ለምን ተመረጡ? ምክንያቱም ነው የሚነግረን። ነበሩ ብዙ ወንጌሎች። አሁን ስሚው፣ ስሚው ሁለተኛ ችግር ያለባቸው ሆኖ አይደሉም። ግን ከአራቱ ውጭ የነበሩት በጣም ብዙዎቹ የክርስቶስን ህማማት በግልጽ አያነሱም ነበር። ዋና ችግራቸው ያ ነበር። የቶማስ ወንጌል የመሳሰለው ይሄ ዘይንፋንሲ ጎስፔል የሚባለው በጣም ትኩረት የሚያደርገው በጌታችን የልጅነት ዘመኑ ላይ ነው። ጌታችን ተአምራትን ማድረጉ ይናገራል። ወፍ ጭቃውን ፍስ ለወፍ መሆኑን ምናምን፣ በፀሐይ ጮራ ላይ መቀመጡ ይሄ ችግር አልነበረው። ግን ህማማቱን አያነሳም ዝም ነው ዝም ይት ስለዚህ የክርስቶስን ህማማት የማያነሳ ወንጌል ሊሆችልማሽም ህማማት የሚባለው ያው ስቅለቱን፣ ሞቱን፣ መገደሉን ምናም የሚያወራው ነገር የሚያወራው ነገር የለም መጽሐፉ ሌሎች ወንጌሎች እንደዛ አይናገሩም። ነው ውድቅ የተደረጉት ዝም ነበር የሚሉት። ስለዚህ ስለ ስቅለት ካላወራ ወንጌል አይደለም ብለው በዛ የተነሳ ነው ያስወገዱት። አለ እሺ። እንዲህ እና እንዲህ ባለ ነው አራቱ ብቻ ተለይተው የተመረጡት ማለት ነው። በነገራችን ላይ ቤተክርስቲያን ናት መጽሐፍ ቅዱስን የሰጠችን የወሰነችው እንጂ መጽሐፍ ቅዱስ አለ ቤተክርስቲያን የሰራው መጽሐፍ ቅዱስ አሁን በምናውቀው መልኩ ሳይኖር ቤተክርስቲያን ነበረች ሦስት ሺህ ሰዎች በጴጥሮስ ስብከት ሲያምኑ ቤተክርስቲያን ነበረች። መጽሐፍ ቅዱስ ግን አልነበረም። የጴጥሮስ መልእክትም የለም። ጳውሎስ ገና አልተጠራ መጥራቱ መልእክታት ይሄን ወንጌሎቹም አልተጻፉ። ሰው አንድ ሰው መጽሐፍ ቅዱስን አለበት መጀመሪያ ማወቅ ያለበት ቤተክርስቲያን ነው ማወቅ ያለበት። ለምን ቤተክርስቲያን መጽሐፍ ቅዱስን የጻፈችውና የመረጠችው እምነቷን በሚገልጽ መንገድ ነው። ተመልካች እምነቷን በሚገልጽ መልኩ ነው የመረጠችው። እነዚያ አራቶቹ ሲመረጡ ለሷ ለእምነቷ በሚስማማት በኩል ነው የመረጠችው። እምነቷን የማይስማማት ከሆነ ግን አትፈልገውም ጽሚው ከቤተክርስቲያን ተለይቶ ብዙ ሰው መጽሐፍ ቅዱስን ሊረዳው። ያነበረች ሶስት ሺህ ሰዎች በጴጥሮስ ስልከት ሲያምኑ ቤተክርስቲያን ነበረች። መጽሐፍ ቅዱስ ግን አልነበረም። የጴጥሮስ መልእክት የለም። ጳውሎስ ገና አልተጠራ፣ ማጥራቱ መልእክታት ሄዱ፣ ወንጌሎችም አልተጻፉም። ሰው፣ አንድ ሰው መጽሐፍ ቅዱስን አይደለም መጀመሪያ ማወቅ ያለበት፣ ቤተክርስቲያን ነው ማወቅ ያለበት። ለምን ቤተክርስቲያን መጽሐፍ ቅዱስን የጻፈችውና የመረጠችው እምነቷን በሚገልጽ መንገድ ነው። ከልክ ተለይቶ ብዙ ሰው መጽሐፍ ቅዱስን ሊረዳው አይችልም። ለዚህ ነው በዓለማችን 30 ምናምን ሺህ ሁለተኛው የዚህ ህማማት ሌላው ጠባይ የመጽሐፍ ቅዱስ መጽሐፍ ቀኖና ሂደት። የሰማሽው፣ እንደዛ እንግዲህ ማለት ቤተክርስቲያን እምነቷን በሚገልጽባት መልኩ ነው። ተሰቅሏል ብላ ካመነች ተሰቅሏል ብሎ የሚደግፋትን ነው እንጂ የምትመርጠው፣ ሌሎቹን መምረጥ አትፈልግም። ለምን ስለ ስቅለት ካላወሩ ወንጌልም ሊባሉ አይችሉም። ነው የሷ ፖይንት። እኛ ደግሞ ወንጌል የሚባል ነገር አለ፣ ለየሱ የተሰጠ ወንጌል አለ ይላል። የአዲሱ መደበኛ ትርጉም የመጽሐፍ ቅዱስ ማህበር ሲያሳትመው መግቢያ ላይ ምንድን ነው የሚለው? ሊቃውንቶቹ እንዲህ ይላሉ አለ። እነዚህ አራቱ ወንጌሎች ከመምጣታቸው ፊት አንድ ወንጌል ነበር። በአንድ ወቅት የነበረና የጠፋ ወንጌል አለ፣ ያንን መሰረት አድርገው ነው ይላል። እስቲ ለንብብልሽ ካለ ቦታውን ንብብልሽ። የ1993 ህትም ነው፣ የአዲሱ መደበኛ ትርጉም ነው። የመጽሐፍ ቅዱስ ማብራሪያው የአዲስ ኪዳን መግቢያ ላይ እንደዚህ ይላል፣ እንደዚህ ይላል። እሺ እንደዚህ ይላል፣ የወንጌላት ምንጭ ስነቃል በጥንቱ ዓለም ስነ ቃል ትልቅ ቦታ ስለነበራቸው ጸሐፊዎቹ በዚህ ረገድ የጋራ ምንጭ ተጠቅመዋል። እነዚህ አራት ወንጌሎች የጋራ ምንጭ ተጠቅመዋል አለ። የወንጌላቱ ምንጭ ከነርሱ በፊት የነበረ ወንጌል ነው። ምሁራን እነዚህ ወንጌሎች ከመጻፋቸው በፊት አንድ ሌላ ወንጌል ነበረ ይላሉ። ጸሐፊዎቹ ወንጌላቸውን የጻፉት በአንድ ወቅት የነበረውና በኋላ ላይ የጠፋውን ወንጌል መሰረት አድርገው ነው ይላል። ያዙልኝ እሱን ሳይቀላቀል ያዙልኝ፣ ብቻ ያንን ያዙልኝ አኒ ሰማሽ? ልድገምልሽ። የወንጌላቱ እነዚህ አራት ወንጌሎች ምንጭ ስነ ቃል ነው ይላል። በጥንት ዓለም ስነ ቃል ትልቅ ቦታ ስለነበራቸው ጸሐፊዎቹ በዚህ ረገድ የጋራ ምንጮች ነበራቸው። የወንጌላቱ ምንጭ ከነሱ በፊት የተጻፈ ወንጌል ነው። አንዳንድ ሰዎች እነዚህ ወንጌሎች ከመጻፋቸው በፊት አንድ ሌላ ወንጌል ነበረ፣ ጸሐፊዎቹ ወንጌላቸውን የጻፉት በአንድ ወቅት የነበረውና በኋላ የጠፋውን ወንጌል መሰረት አድርገው ነው። ስኮላሮች ናቸው ን ያስቀመጡት ግልጽ ነው። አኒ ኡስታዚ ልቤክ የፈለጉትን መርጦ ነው እሱ ይመረጣልን ነው እንትን እያልን ያለ ነው ማለት ነው። አዎ እንደዛ ነው። ያ ነው ያለው። ግን እኛ የምናምነው ያ ነው። አራት ወንጌሎች ከመጻፋቸው በፊት ለኢየሱስ የተሰጠው ወንጌል ነው ምናምነው። ተሰጥቷታ ብለን ነው ምናምነው ይሄ እነዚህ አሁን ውስጥ ያንቺ ያሻቸው አራት ወንጌሎች መለኮታዊ ቅሪት ውስጥ አለው። የዛ ያ አንድ የነበረው ወንጌል ከዛ ውስጥ የተወሰዱ ሐሳቦች አሉበት። በላዩ ላይ ደግሞ የተጨመሩበት ነገር አለ። ይህን ነው ምንለው ልስገድኔ